የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን በዛሬው ዕለት የተረከቡት ሌተናል ጄነራል ታደሰ ወረደ፣ ከህገ መንግስታዊ፣ ከህጋዊ ስርዓት፣ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማሙ። አዲሱ ፕሬዝዳንት ይህን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። ሌተናል ጄነራል ታደሰ ክልሉን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ዛሬ ማክሰኞ መጋቢት 30 2017 ዓ ም በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ላይ ነው። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9 2015 ዓ ም ነበር። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ፣ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳን ጊዜያዊ አስተዳደሩን እንዲመሩ በመጋቢት 14 2015 ዓ.ም መሾማቸው ይታወሳል። አቶ ጌታቸው የፕሬዝዳንትነት ስልጣኑን ከተረከቡ ከሁለት ሳምንት በኋላ ይፋ ባደረጉት ካቢኔያቸው፣ ምክትላቸው አድርገው የሾማቸው ሌተናል ጄነራል ታደሰን ነበር። ሌተናል ጄነራል ታደሰ ከምክትል ፕሬዝዳንትነታቸው በተጨማሪ የሰላምና ጸጥታ ካቢኔ ሴክሬተሪያት ኃላፊ ሆነው ላለፉት ሁለት ዓመታት ሲሰሩ ቆይተዋል። የዛሬውን የስልጣን ርክክብ ተከትሎ ጠቅላይ ሚኒስትር አብይ በይፋዊ የማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ሌተናል ጄነራል ታደሰን ባለፉት ሁለት ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋቸዋል። የቀድሞ ምክትል ፕሬዝዳንት ጊዜያዊ አስተዳደሩን እንዲመሩ የተመረጡት አሁን ትግራይ ውስጥ ያለውን ክፍፍል ሞልተው ወደፊት ሊወስዱ ይችላሉ በሚል በብዙ አካላት በመታመኑ ምክንያት እንደሆነም ጠቅላይ ሚኒስትር አብይ በዚሁ መልእክታቸው ላይ አስፍረዋል። ጠቅላይ ሚኒስትሩ ከአንድ ሳምንት በፊት ለትግራይ ህዝብ ባስተላለፉት መልእክት የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ጥሪ አቅርበው ነበር። አብይ በዚሁ ጥሪያቸው እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላም እና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ብለው ነበር። በዛሬው የስልጣን ርክክብ ስነ ስርዓት ላይ ሌተናል ጄነራል ታደሰ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ ከሰፈሩት ስምንት ነጥቦች ሶስቱ የሰላምና የጸጥታ ጉዳዮችን የሚመለከቱ ናቸው። ሌተናል ጄነራል ታደሰ በትጋትና በታማኝነት ለመፈጸም ቃል ከገቧቸው ኃላፊነቶች መካከል ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶች እንዲቆሙ ማድረግ የሚለው አንዱ ነው። እርሳቸው የሚመሩት ጊዜያዊ አስተዳደር በትግራይ ክልል የህግ የበላይነት እንዲሰፍን የማድረግ ኃላፊነትም በቃል ኪዳን ሰነዱ አማካኝነት ተጥሎበታል። አካታች ጊዜያዊ አስተዳደሩ ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ የተባሉ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ የማድረግ ኃላፊነት እንዳለበት በቃል ኪዳን ሰነዱ ሰፍሯል። ጊዜያዊ አስተዳደሩ ይህን ለማድረግ ተገቢውን የቁጥጥርና የህግ ማስከበር ስራ የመስራት ተልእኮም ተሰጥቶታል። በዚሁ የቃል ኪዳን ሰነድ የተጠቀሰው ሌላው የሰላምና ጸጥታ ጉዳይ የቀድሞ ታጣቂዎችን ትጥቅ የመፍታት ጉዳይ የሚመለከት ነው። በሰነዱ ላይ ጊዜያዊ አስተዳደሩ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ እንዳለበት ተቀምጧል። በትግራይ ክልል የቀድሞ ተዋጊዎችን የማረጋገጥ፣ ዲሞቢላይዝ የማድረግ፣ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራዎች የተጀመሩት ባለፈው ህዳር ወር ውስጥ ነበር። በዚህም መሰረት ስምንት ሺህ የሚሆኑ የቀድሞ ተዋጊዎችን የተሀድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ከብሔራዊ ተሐድሶ ኮሚሽን የተገኘ መረጃ ያመላክታል። ኮሚሽኑ በየካቲት ወር መጨረሻ ባወጣው መግለጫ በአንዳንድ ቴክኒካዊ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የቆየው ይህ ሂደት በመጋቢት ወር መጀመሪያ እንደገና እንደሚጀመር አስታውቆ ነበር። ሆኖም ይህ ሂደት በተባለለት ጊዜ ሳይካሄድ መቅረቱን ተሰናባሹ የጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአዲስ አበባ በሰጡት መግለጫ ማስታወቃቸው ይታወሳል። አቶ ጌታቸው በዚሁ መግለጫቸው ሰፋ ያለ ጊዜ ወስደው ማብራሪያ የሰጡበት የተፈናቃዮች ጉዳይም በስልጣን ርክክብ ወቅት በተፈረመው የቃል ኪዳን ሰነድ ላይ ተካቷል። የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ሂደት የትግራይ ክልል አካታች ጊዜያዊ አስተዳደር በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር የማድረግ ኃላፊነቱን እንደሚወጣ በቃል ኪዳን ሰነዱ ላይ ሰፍሯል።